እንኳን ወደዚህ ጥልቅ ውይይታችን መጣችሁ። ዛሬ የምንመረምረው በጣም አስገራሚ የሆነና በኢትዮጵያ የፍልስፍና ታሪክ ውስጥ ልዩ ቦታ ስላለው አንድ ድርሰት ነው። አዎ ሐተታ ዘዘርአ ያዕቆብ በትክክል የሰባተኛው ክፍለ ዘመን ስራ ሆኖ ሳለ በምክንያታዊነት ላይ ያተኮረ መሆኑ በጣም ያስገርማል። በጥመን ነው። ይህ በግዕዝ የተጻፈው ድርሰት ያው በዘመኑ ከነበረው የሃይማኖት ዶግማ ወጣ ያለ በግል ማስተዋልና አመክንዮው ላይ የተመሰረተ ፍልስፍና ነው። ኖሬል አዎ፣ ግን ከፍልስፍናው ጥልቀት ባሻገር ዋናው ጥያቄና ውዝግብ ያለው በእርግጥ ደራሲው ማን ነው የሚለው ላይ ነው። ልክ ነዎት፣ ያ ነው ትልቁ ነገር። ዋናው ክርክር እንግዲህ ይህን ድንቅ ስራ የጻፈው የሰባተኛው ክፍለ ዘመን ኢትዮጵያዊው ፈላስፋ ዘርአ ያዕቆብ ነው ወይስ ወይስ የ19ኛው ክፍለ ዘመን ጣሊያናዊ ሚሽነሪ ጁስቶ ዳ ኡርቢኖ በብዕር ስም የተጠቀመበት ነው የሚለው ነው። ይሄ ነው ዋናው ነጥብ። እስኪን መረምረው፣ ድርሰቱ ራሱ ስለ ደራሲው ምን ይላል? ታሪኩ እንዴት ነው? እሺ ድርሰቱ እንደሚነግረን ደራሲው በ1932 አካባቢ አክሱም ነው የተወለደው እና በአጼ ሱሲኒዮስ ዘመን በነበረው የሃይማኖት ግጭት ምክንያት ያው፣ በካቶሊክና ኦርቶዶክስ መካከል በነበረው ውዝግብ ማለት ነው። ልክ ነው። በሱ ምክንያት ስደት ደርሶበታል። በሐሰት ተከሶ ለሁለት ዓመታት ዋሻ ውስጥ ተደብቆ ኖሯል። ለብቻ ዋሻ ውስጥ ለሁለት ዓመት። እንዲያውም የዱር አራዊት ሌሊት እንዳይበሉኝ ዋሻዬን በሚከለክላቸው በድንጋይና በእሾህ አጥር አሳመርኳት ብሎ ጽፏል፣ የብቸኝነቱንና የስጋቱን ጊዜ እያስታወሰ በጣም የሚገርም ነው። ይህ የብቸኝነት ጊዜ እንግዲህ ለፍልስፍናዊ አስተሳሰቡ መነሻ ሆነ ማለት ነው። በትክክል። በዋሻ ውስጥ ሆኖ ያው ሃይማኖቶች እርስ በርስ ሲጋጩ ሲያይ የእኔ እውነት ነው ሲባባሉ እየታዘበ የት ነው እውነተኛው የሚል ጥያቄ ያነሳ ልክ እና ለእውነት መመዘኛው ያደረገው በቃ የራሱን የልቡና ብርሃን ነው። ያ ማለት በሰው ተፈጥሮ ውስጥ ያለውን የማሰብና የማመዛዘን ችሎታ ምክንያታዊነት ማለት ነው። እንዲህም ብሎ ጸልዮ ነበር ጌታዬ፣ ፈጣሪዬ፣ አስተዋይ አድርጌ የፈጠረኝ ሆይ አሳየኝ፣ ስውር ጥበብህንም ግለጽልኝ። ይገርማል። ስለዚህ የእርሱ ምክንያታዊነት ከዘመኑ ሃይማኖታዊ አስተምህሮች እንዴት ነበር የሚለየው? ምን አይነት ነጥቦችን ነበር የሚተቸው? ዋናው መሠረቱ እውነትን ለማግኘት በየትኛውም ሃይማኖት መገለጽ ላይ ሳይሆን ያው በተፈጥሯዊው የማሰብ ችሎታ ላይ መደገፍ ነው። ይህ አካሄድ ከወሪት ከክርስትና፣ ከእስልምና አስተምህሮዎች ለየት ያደርገዋል ማለት ነው። በጣም ለምሳሌ ምንኩስና ከጋብቻ ይሻላል የሚለውን ተፈጥሯዊ አይደለም ብሎ ይሞግታል። ባርነትን፣ ሰውን እንደ እንስሳ መሸጥና መግዛትን ይቃወማል ይቃወማል። የተለያዩ የጾምና የምግብ ክልክላዎችንም ይጠይቃል። እንዲሁም ሃይማኖታዊ መሪዎች ከፈጣሪ ነን የሚሉትንም ጥያቄ ውስጥ ይከታል። እንዴ እነዚህ እኮ በዘመኑ በአስራ ሰባተኛው ክፍለ ዘመን እጅግ በጣም ደፋር ጥያቄዎች ናቸው። ናቸው እንጂ። ግን ይህ ምክንያታዊነት ወደ ፈጣሪ መካድ አልወሰደው በፍጹም። የሚገርመው እሱ እኮ ነው ይኸው። ምክንያታዊነት ፈጣሪ ከሌለ ፍጥረት ባልተገኘም ነበረ ወደሚል መደምዳሚያ ነው ያደረሰው። አሃ፣ ስለዚህ ፍጥረትን በመመልከት ፈጣሪ መኖሩን አመነ። ልክ ነው። ግን ዋናው ነጥቡ ይህ የፈጣሪ እውነት እና ሌሎችም መሠረታዊ እውነቶች ለሁሉም ሰው በአመክንዮ ሊደረስባቸው የሚችሉ ናቸው የሚለው ነው። ለአንድ ቡድን ብቻ የተሰጡ ምስጢራት አይደለም። የእርሱ ምክንያታዊነት አምላክ የለሽነት ሳይሆን ከተወሰኑ ሃይማኖታዊ ተርክቶች ነፃ የሆነ የእውነት መፈለጊያ መንገድ ነበር። ይህ በጣም ወሳኝ ነጥቡ ነው። ወደ ደራሲነት ውዝግቡ ስንመለስ ካርሎ ኮንቲ ሮሲኒ ይህ ሥራ የአዳይ ኡርቢኖ ነው ሲሉ ምን መረጃ አቀረቡ? ኮንቲሮሲኒ በዋናነት ያተከረው የቋንቋ አጠቃቀሙ ላይና የአንዳንድ ሀሳቦች ያው ከአስራ ሰባተኛው ክፍለ ዘመን ኢትዮጵያዊ አስተሳሰብ ይልቅ ለአውሮፓዊ ቅርብ ናቸው በሚል ነበር። ግን ጌታቸው ኃይሌ ደግሞ ጌታቸው ኃይሌ ግን በጣም ተንከራ የውስጥ ማስረጃዎችን ያቀርባሉ። አንደኛ ዳኡርቢኖ ራሱ የግዙን ቅጂ ሲያዘጋጅ፣ ሲጽፍ እያረመ እና እየለወጠ እንደነበር ይጠቁማሉ። እያረመ እንዴት ለምሳሌ ወርቄ ወይም ዘርአ ያዕቆብ ስም ያልሰጥተውን ድርሰት ዳኡርቢኖ ሐተታ ዘዘርአ ያዕቆብ የሚል ርዕስ መስጠቱ ራሱ አዘጋጅ እንጂ ደራሲ እንዳልነበር ያሳያል ይላሉ። አለት ርዕሱ ራሱ በዳኡርቢኖ የተሰጠ ነው። ይህ በጣም አስገራሚ ነው። ሌላስ ምን ማስረጃ አለ? ሌላው ደግሞ በጽሑፍ ቅጂዎች ውስጥ የሚገኙ የዘመን ስህተቶች አሉ። ለምሳሌ በአንዱ ቅጂ ዲያባዲ 215 በሚባለው የአጼ የሱሰኔዎስ ልጅ ስም ፋሲለደስ ተብሎ በትክክለኛው የሰባተኛው ክፍለ ዘመን አጠራር ተጽፏል። ነገር ግን የአስረስተኛው ክፍለ ዘመን ገልባጭ፣ ምናልባት ዳውር ቢ ነው ወይም ሌላ ሰው፣ በዘመኑ አጠራር ግራ ገብቶት ወልደ ፋሲለደስ ብሎ አስተካክሎታል። ልዩነቱ ይታያል ማለት ነው። በትክክል የስህተት ገልባጩ ከዋናው ደራሲ ዘመን በኋላ እንደነበረ ያሳያል። እንደዚህ አይነት ጥቃ ቀን የሚመስሉ የጽሑፍ ዝርዝሮች እንዴት የታሪክን ምስጢር ሊፈቱ እንደሚችሉ ማየት በጣም ይደንቃል። የቀን አቆጣጠሩ ጉዳይስ እሱም ሌላ ነጥብ ነው አለ። አዎ ያም ሌላው ነው። ጽሑፉ ጥቅምት 11 ቀን ሰኞ ዕለት ከክርስቶስ ልደት በ1611 ይላል። እሺ ዳኡር ቢ ነው በ19 ው ክፍለ ዘመን የቀን መቆጥሪያ ሲፈትሽ ያ ቀን ሰኞ እንዳልሆነ ያየህ። ታዲያ ምን አደረገ? በቀላሉ ቀኑን ከ10 ወደ 11 ለውጦ አስተካከለ። አስተካከለ? አዎ ጌታቸው ኃይሌ እንደሚሉት ይህ የሚያሳየው ዳኡር ቢኖ ከፊቱ ያለውን የቆየ ጽሑፍ ከራሱ ዘመን አንጻር ለማስተካከል የሞከረ እንደነበር ነው። ይህም ዋናው ደራሲው እሱ እንዳልሆነ ያስረዳል። እንግዲህ ሐተታ ዘዘርአ ያዕቆብ በደራሲው ማንነት ላይ ያለው ክርክር ራሱ የጽሑፉን ታሪካዊ ፋይዳና ውስብስብነቱን የሚያጎላ ይመስላል። በጣም የሚደንቅ ነው በርግጥ ይህ ድርሰት በምክንያታዊነት ላይ የተመሰረተ ፍልስፍናን ከክፍለ ዘመናት በፊት በኢትዮጵያ ምድር ማሳየቱ በራሱ ትልቅ ነገር ነው። በጣም ትልቅ ነገር ነው። ድርሰቱ ከሃይማኖታዊ ወገንተኝነት ወጥቶ እውነትን በግል ማስተዋልና በአመክንዮ የመፈለግን አስፈላጊነት የሚያነሳ በመሆኑ ዛሬም ድረስ ጠቃሚና አነጋጋሪ ጥያቄዎች ይዟል። በትክክል። ለመሆኑ እኛስ ዛሬ በራሳችን የልቡና ብርሃን ብቻ ተመክተን ያለምንም ውጫዊ ተጽዕኖ እውነትን ለመመርመር ብንነሳ ምን ያህል የምንቀበላቸውን ነገሮች ወይም እምነቶች ጥያቄ ውስጥ ልንከት እንችላለን በጣም ጥሩ ጥያቄ ነው ለማሰላሰል የሚጋብዝ በትክክል ይህ ለማሰላሰል የሚተው ጥያቄ ነው